ሰላም፣ ሰላም፣ ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ፣ ክብሩ ይስፋ። እናትና ልጁ አንዳንድ ነገሮች እየሰማው ነው ና በሁለት ነገሮች ላይ በፎይ ጉዳይ ላይ የተባለ ነገር አለ። አንዳንድ ሙስሊሞች ምን እያሉ ነው? ሌሎቹ በጥሩ ነገር እያሰቡት ነው። ምንድን ነው? መወያየት አለብን፣ መነጋገር አለብን። በክርስትና በፕሮቴስታንትም ሆነ በኦርቶዶክስ ለመጡ ጥያቄዎች ሙስሊም መልስ አላት ብለው እየነገሩ ነው ሙስሊም መልሳለሁ። አንዳንዶቹ ደግሞ እንዴት በክስ ከሚፈለግ ሰው ጋር፣ በነገራችን ላይ አልታሰረም፣ ታሰረ እየተባለ የሚወራው ነገር ዝም ብሎ ወሬ ነው። ግን እንዴት ለም ከሚፈለግ ሰው ጋር እንከራከራለን፣ እንነጋገራለን ብለው ያሉ ሰዎች አሉ። ኖ ኖ፣ ክሱ መቀጠል ትችላላችሁ፣ ክሱን የከለከላችሁ ሰው የለም። ግን ከሁለት ከሶስት ሰዎች ጋር ተነጋገረ ማለት ክሱን ያፈርሰዋል ማለት አይደለም። ስለዚህ ምንም ምክንያት አያስፈልገውም። ስለዚህ እፎይ እንደዚህ ብሎ የተናገረው የውሸት ነው ያለማስረጃ ነው። ነብዩ መሐመድን የተሳድበው የሚባል ነገር ካለ በማስረጃ አምጡ። እኔ ራሴ እኛ እኔ ብቻ ሳልሆን ድፍን መላ ኦርቶዶክስ እፎይን አብሮ ይከስላችኋል። እሱ የተናገረው ንግግር በጣም ነውር ያለው ንግግር መጥፎ ንግግር ነው የምትሉ ካላችሁ መጽሐፍ ቅዱስ ይቅርታ፣ ቁራን ላይ ወይም ሐዲስ ላይ የሌለ ነገር ተናግሯል ብላችሁ የምትሉ ከሆነ ድፍን ኦርቶዶክስ ነው የምላችሁ። ድፍን ኦርቶዶክስ፣ ድፍን ፕሮቴስታንት ከእናንተ ጋ ሆነው እፎይን እንዲከሰስ ያደርጋል። እስከዛ ደረጃ ግን እፎ ያለውን ነገር አደባባይ ሳንሰማ ውሸት ነው ይሄ። በማስፈራራት ብዙ ነገር በማድረግ የሚደረግ ነገር የለም። መተን ተወያዩ ተነጋገሩ ከዛ በኋላ ያለውን ነገር በማስረጃ ማቅረብ ነው እንጂ በማስፈራራት የሚድን ሃይማኖት የለም፣ አለ ብዬ አላስብም። ስለዚህ መከሰስ አለበት ካላችሁ በእስልምና ብዙ የተናገሩ በጣም የወረደ ንግግር የተናገሩ ብዙ ውስታዞች አሉ ብዙ ውስታዞች አሉ፣ የሚዘገንን የሚዘገንን ንግግር። ስለዚህ አሁንም ውይይቱ አለ። የምትቀርቡ ዋሂድ ብዙ የተናገረ ኢቨን እንትናም ተናግሯል ብዙ ነገር ከነ መረጃው ማውጣት ይችላሉ። ኡስታዝ አቡ አይደር መምጣት ይችላል። ተነጋ ይሄው በግልጽ ነው የምናገረው። ዋሂድ የሚባል ሱሱ የሚባል ኡስታዝ አቡ አይደር መምጣት ይችላል። ሌላው ለዳኝነት ሌላ አንድ ሙስሊም ይጨመር ያላችሁ ወንድምናቶች፣ ያላችሁ በትክክል እናንተ የምታምኑት ለዳኝነት ይጠቅማል የምትሉትን ንገሩን። እኔ ቴዲዋሳና እሱ ሶስታችን ሆነን ቁጭ ብለን ማዳመጥ ነው፣ ስድድብ የሌለበት አንድ ሰው ቢሳደብ መንቅሬ ሰድቤ ነው የማስወጣው። በክብር በስነ ስርዓት ቁርአን እየተጠቀሰ መጽሐፍ ቅዱስ እየተጠቀሰ ሐዲስ እየተጠቀሰ በደንብ ማብራራት ይቻላል። ስለዚህ ሀሳቡን ቤትም መሸፋፈን አይቻልም። ተሸፋፍኖ የሚቀር ነገር የለም። ሁሉም በአደባባይ በግልጽ ተነጋግሮ በክብር የሚከበረው ይከበራል። ዋሽ የሚባለው ደግሞ እዛው ላይ ተናግረን ከሱ ይጀመራል። በግልጽ ነው የምነግራቸው። ከሱን እናግዛቸዋል እፎ የተናገረው ነገር ቁራናዊ ወይም ሀዲስ ውስጥ የሌለ ነገር ከሆነ እንዲጠየቅ እንፈልጋለን ከሆነ ግን እናንተ ናችሁ የምትጠየቁት በሐሰት ለመመስከር ከሄዳችሁ የምትጠየቁት እናንተ ናችሁ ስለዚህ ይህንን ነገር አሁንም በፍቅር ነው የምጠይቃችሁ በፍቅር ነው መወያየት አለባችሁ ሶስት ሰው እፎ ይናናገረውና የስለ ክሱ ይቆማል ማለት አይደለም እና እያስተዋልን ብናወራ ጥሩ ነው እንነጋገር ሰው ይወቀው ዝም ብሎ በሆይ ሆይታ ያዙ ይልቀቁኝ የሚባል ነገር የለም። በሆይ ሆይታ ሳይሆን በትክክለኛ መረጃ እና ማስረጃ እያወጣችሁ መናገር፣ ይሄን ይሄን ብሏል ብላችሁ መናገር። አንድ ሰው የሚፖስተ የለም። እፎ እያለውን አንድ ሰው የፖሰተ የለም። በዚህ ጉዳይ ነው የሚጠየቀው። እፎይ ብሎ የፖሰተ የለም። እፎ ይያዝ፣ እፎ ይከሰስ የሚል እንጂ ያለው እፎ እያደረገው ይሄንን ነው ተብሎ ያለ የለም። እኔ የሰማሁት ነቢዩ መሐመድን እንድታፍሩበት አደርጋለሁ ያለበት ምክንያት ምክንያት አለኝ ብሎ ምክንያት አለኝ ብሏል። እሱ ምክንያቱም መጥቶ ይናገር ሀሳቡንማ መግለጽ አለበት። እኔ ያፍሩበታል የሚል እምነቱ የለኝም አለኝ ካለ ግን ምክንያቱም መጥቶ ይነጋገር ይነጋገር። አይደለ እንዴ? ስለዚህ ተነጋግራችሁ ከዛ በኋላ የሚሆን ሁን እናደርጋለን። ጊዜው አጭር ነው። ኑ ያው ሁላ እስልምና መልሳለሁ ካላችሁን ኡስታዞቻችሁ ይምጡልን። እኔም ቴዲም ሌላ ሙስሊም ዳኛ ይሆናል የምትሉትን ይዛችሁ ነው እንነጋ ይነጋገሩ። ምንም ሳይድ የሚይዘው ነገር የለም ምንም ታቁኛላችሁ። በዚህ ሳይድ ሳሊዝ ሀሳባቸውን ይግለጹ። ስለዚህ አሁንም ሶስት ሰው ከእፎይ ጋር ተነጋገረ ተብሎ ክሱ ይቆማል ማለት አይደለም። ክሱን ቀጥሉ፣ ችግር የለው። ሀሳቡን ግን መጥቶ ይገልጻል። ስለዚህ ታሰረ የሚባለው የውሸት ወሬ ነው። ዝም ብላችሁ አታካብዱ። የውሸት ወሬ ይዛችሁ አትምጡ። ይህንን ነው ምለው። ሰላማችሁ ብዝት ይበል ሁላችሁም። ግን በመከባበር መነጋገርም መልመድ መቻል አለብን። የንጽጽር ስራ የጀመራችሁት ሙስሊሞች ናቸው። ሀቅ ነው የምናገረው። መሰረትን ማየት ትችላላችሁ፣ ሌሎችም ሙስሊሞችን ማየት ትችላላችሁ። ኡስታዝ የሚባል በጣም ተሳዳቢ የሆነ ኡስታዝ አላችሁ። ክርስቶስን ቅርንጫፍ ዛፍ ነው፣ የደረቀ የሚቃጠል ነው እያለ የሚናገራለ ክርስቶስ እኮ ሽንት ቤት ተጠቃሚ ነው እያለ ሙልጭ አድርጎ ክርስቶስ እብድ ነው እያለ የሚሳደብ ብዙ ውስታዞች አሏቸው። ምን እንናገር ከተባለ እኔ እያወጣው በመረጃ እና በማስረጃ እያወጣው፣ ነገሩ ወደ ሌላ እንዲሄድ ማድረግ ስለማልፈልግ ነው። ማውጣት ግን እችላለሁ። ነገሩ ወደ ሌላ መሄድ የለበትም። እስልምናና ክርስትና ተገባብሮና መከባበር ብቻ አስፈላጊ ነው ብዬ ስለማስብ፣ ስለዚህ አሁንም የምናገረው እፎይ ይመጣል። ኑ፣ እናንተ የማትመጡ ከሆነ ግን ከእፎይ ጋር ነኝ። ቃል ለምድር ለሰማይ። መታችሁ በፍቅር የማትነጋገሩ ከሆነ ኦርቶዶክስ ትችላለች። በቃ መልስ አላት ኦርቶዶክስ። እናንተ መልስ የላችሁ። እንነጋገራለን መልስ አለን የምትሉ ከሆነ ግን አብሱሉ። መድረኩ ተዘጋጅቷል። መድረኩ ተዘጋጅቷል። መነጋ አይ አንችልም አንፈልግም ካላችሁ ግን ፎርፌ ተበልታችኋል። ይሄንን ሙስሊምንም ልታሳፍሩት ነው ሙስሊምንም ልታሸማቀቁት ነው የሙስሊም እምነትን ይሄን ያህል ጊዜ የቆየበትን ልታሸማቀቁ ስትል ስለሆነ እንከሳለን ያላችሁበት ጉዳይ እኛም ስለምንፈልገው እኛም እንደ አንድ ኦርቶዶክስ እስልምና ዝም ብሎ መናገር ትክክል አይደለም ብለን ስላመንን እፎ እየተናገረው ትክክል አይደለም የምትሉ ከሆነ መታችሁ አስረዱ። መታችሁ አስረዱ ነው የምላችሁ። አመሰግናለሁ። ሰላማችሁ ይብዛ ምለዋለን እንግዲህ ሰሞኑን የተፈጠረው በእስልምና በፕሮቴስታንት በኦርቶዶክስ በጣም ቀውጥ እየተፈጠረ ነው፣ በፎይ ጉዳይ በሁሉም በሁሉም ጉዳይ። ሃይማኖት መከባበር አለብን በጣም አምናለሁ። ለመከባበር ግን ሜዳ ያስፈልገናል ይመስለኛል። ሁላቸው የምትቃወመው አይመስለኝም። ለመከባበር እውነተኛ ሀቅ አለኝ። የእኔ ትምህርት ልክ ነው የሚባል ነገር አብዛኛው በሙስሊሙም በፕሮቴስታንቱም በኦርቶዶክስም መጥተዋል።

ኦቦ ጅርቱ አንተ ደግሞ ማን ትሰኛለህ ጴንጤና ኦርቶዶክስ እንዳላህ ፈቃድ እንጨርሳለን ወይ አላህን አትፈራ ወይ ህግ አትፈራ መሀል ከተማ ላይ ወጥተህ ሸንከፍ ሸንከፍ እያልቅ እንደ አላህ ፈቃድ ጴንጤና ኦርቶዶክስን እንጨርሳለን አላሁ ኩበር አላህ አንተ እርዳታ ያስፈልገው ሲጀመር ታስታውቃለህ? ቁርአኑን ውስጡን ሳይሆን ውጭውን ያነበብከው፣ ከአንተ ጂኒ ማስወጣት ያስፈልጋል። ገስጾ እንዴት መሰለህ የሚገሰጽ፣ አኡዙ ቢላህ ሆመነ ሸይጣን ረጅም ብሎ ረጅሙን ሰይጣን ከውስጥ ማስወጣት ያስፈልጋል። እንዴ ወተግደሉ ታለ ትንሽ እንኳን ጥበብ የለም እንዴ ሸምቱ